ሜጃን ድፈታ የኢቢሲ ዘጋቢ ነኝ። ለመጀመሪያ ጊዜ አዲስ አበባ የመጣሁት በ2011 ዓ ነበረ። አሁን ለሁለተኛ ጊዜ ስመጣ ከተማ በብዙ መንገድ ተለውጣ ተቀይራን ያገኘዋትኝ። የኮሪደር ልማቱን ተዘዋውሬ እመለከታለሁ። በመንገዴም ላይ የማገኛቸውን ሰዎች ሐሳባቸው እንዲያጋሩኝ እጠይቃለሁ። አብራችን ቆዩ። አዲስ አበባ በአሁኑ ሰዓት በጣም ተቀይራለች። ውበቷ ጨምሯል። ደስ የምትል ከተማ ሆናለች ብዬ ነው የማስበው። በጣም መንገዶቿ ያለው ጽዳቱ አሁን ከድሮ በጣም በተሻለ ሁኔታ ላይ ነው ያለችው። በጣም ጥሩ ነው ብዬ ነው መግለጽ። ቆንጆ ነው። ሁሉም ግልጥልጥ ብሎ ያምራል። እኔ እንዳየሁት ብቻዬን ስላልሆንኩኝ ከቱሪስት ጋር ስለሆንኩኝ ያለሁት እነሱን ለማሳየት አገሬ በጣም ተመችቶኛል። በፊት አይተውታል ከ20 ዓመት በፊት አሁን ሲያዩት በጣም ብዙ ልዩነት አለ ወቅ ማድረግ ይቻላል ያምራል ሰፊ ቦታ አለ የውሃው የአትክልቱ ሁሉም ያምራል በአዲስ አበባ በአራቱም አቅጣጫ እየተሰራ የሚገኘው የኮሪደር ልማት ከተማዋን ጽዱ እንዲሁም ለእግረኞችም ሆነ ለትራፊክ ፍሰትም ምቹ አድርጓታል ልማት መገር በጣም አሪፍ ነው። ሰፈር እንግዲህ ያው እንደሚታወቀው አትክልት ተራ ነበር፣ ቆታሻ ነበር በጣም ሲበዛበት የነበር እና አሁን በጣም ጽዱውማ በጣም አሪፍ ነው። በት አሁን እንደዚው አልነበረም እና በጣም ያማረ ነው። እንደምታዩ ነው በጣም አምሮበታል። የሳይክል ቦታ ለብቻ፣ የእግረኞች ለብቻ እና በጣም ለውጥ አለው ከበፊት። በጣም አሪፍ ነው። አዲስ አበባ የኢትዮጵያ ዋና ከተማ እንደመሆኗ ሰዎች ከተለያዩ አካባቢዎች ለስራ፣ ለዘመድ ጥየቃ እንዲሁም ለተለያዩ ጉዳዮች ይመጣሉ። ከቤኔሻንጉል ጉሙዝ ከአሶሳ ከተማ የመጣችው እህት ያለች የኮሪደር ልማቱን በተመለከተ ሀሳቧ እንድታጋራን እጠይቃታለሁ። ሰላም እንደምን ነሽ? ሰላም እግዚአብሔር ይመስገን። በመጀመሪያ አመሰግናለሁ። ስምሽን ትገልጽ ይልንእና የአዲስ አበባ የኮሪደር ልማቱን እንዴት አገኘሽው? አመሰግናለሁ። ስሜ ቤቴሌም ዜና ይባላለሁ። ስለ አዲስ አበባ ኮሪደር ስንመጣ ብዙ ለውጦችን እያየን ነው። ዜጋ እንደምናየው ሀገሯ በጣም ውብ ሆናለች። ብዙ ነገሮች ደግሞ ተለውጠዋል። አሁን ለምሳሌ ዝሮ በጣም ለቶሌት ምናምን ይቸገር ነበረ። አሁን ግን በየቦታው ቶሌት ስላለ ምንም የምንቸገርበት ነገር የለም ማለት ነው። እና እዛ የተነሳ ደግሞ አንዳንድ ማታ ማታ ወቅ ማድረግ ስፈልግ ወቅ ማድረግ ትችላለች። እያንዳንዱ ቦታ ላይቶች አሉ። በዛ የተነሳ በጣም ውብናለች ሀገራችን። በአዲስ አበባ የኮሪደር ልማት የመኪና መንገዶችን ማስፋት እና የእግረኛ መንገዶችን ምቹ ከማድረግ በተጨማሪ ሰዎች አረፍ ብሎ ዘና የሚሉባቸው ይህን መሰል ፓርኮች ተገንብቷል። የኮሪደር ልማት ከአዲስ አበባ በተጨማሪ በሌሎች ከተሞች እየተሰራ ይገኛል። ከነዚህም ከተሞች አሶሳ አንዷለች። የአሶሳ የኮሪደር ልማት በሌላ ጊዜ የማስቃኛችሁ ይሆናል። መልካም ጊዜ